ሰምተዋል አፍሮሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከህማማት እስከ ዳግማ ትንሣኤ ለ13 ቀናት ለእርገት በወርሃ ግንቦት ለስምንት ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስበው። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሰራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳት መካናቶች በዐይን እንደ ማየትና እንደ መርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ አሁኑ ስልክዎን አንስተው ይደውሉ 0988 18 1818 አይጠፋዎትም በውጭ ለምትኖሩ በዋትሳፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል ስለ መኖሪያ ቤት ሲያስቡ ምን አይምሮ ውስጥ ይመጣል ሰፋዊ ያለ መኝታ ሰፊ ሳሎን ከተጨማሪ የሰራተኛ ክፍል ጋር ከስቱዲዮ እስከ ባለ አራት መኝታ አማራጭ ያላቸው አፓርትመንቶች አቀማመጥ በማከለ መልኩ የህልሞን ቤት በዲኤም ሲሪል ስቴት እውን ማድረግ ይችላሉ። በካሬ ከ78000 ብር ጀምሮ በ8% ቅድመ ክፍያ 60% የባንክ ብድር የተመቻቸለት ስለ ዴሊቨሪ ታይሙ በጭራሽ እንዳያሳስቦ፣ ዘመኑ ባፈራው የኮንስትራክሽን ቴክኖሎጂ አሉሚኒየም ፎርሞክ ተጠቅመን እየገነባ እንገኛለን። ምን ይሄ ብቻ? ፈጥኖ ለሚመጡ ደንበኞቻችን እስከ 30% የሚደርስ ቅናሽ አድርገናል። የዚህ ዕድል ተጠቃሚ ለመሆን ከስር ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ይህ አዋዜ ሰበር ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በራሽያ አቻቸው ቭላድሚር ፑቲን ላይ ክፉኛ መቆጣጣቸው ተሰማ ከራሽያ ምድር በሚወጡና እነዚህ የወጡ ዘይቶች ወይም ነዳጆች በሚዳረሱባቸው ሀገራት ላይ ከባድ ታሪፍ እጥላለሁ ሲሉ አስጠነቀቁ። ፕሬዚደንቱ እጅግ በጣም ተቆጥተዋል ይላሉ ዘገባዎች። በዛሬው ምሽት ኤንቢሲ ለተባለው የአገራቸው ቴሌቪዥን በሰጡት መግለጫ ያስቆጣቸው የሩሲያው ፕሬዚደንት ቭላዲሚር ፑቲን አሁን ያቀረቧቸው ተጨማሪ ቅድመ ሁኔታዎች ናቸው ተብሏል። ዶናልድ ትራምፕ እስካሁን ድረስ የተኩስ አቁም ጥረታቸው ውይይት ውጤት ሊያመጣ ሳይችል መንዛዛቱ ነክቷቸዋል። ሞስኮ ተጨማሪ ቅድመ ሁኔታዎችን በማቅረቧ የተነሳ አሜሪካ የደገፈችውንና በሳውዲ አረቢያ ተደረሰ ያለችውን የጥቁር ባህር ላይ ውጊያን የሚያስቆምና እንደዚሁም በሁለቱም አገሮች የኤነርጂ ተቋማት ላይ መጠቃቃት እንዳይካሄድ ደርሻለሁ ያለቻቸው ሁለቱ ስምምነቶች እየተከበሩ አይደለም። ራሽያ የጥቁር ባህር የተኩስ አቁም ስምምነቱን ተቀብዬ ተግባራዊ ለማድረግ አንድ ሁለት ሦስት ብላ ቀድሞ ሁኔታዎችን ማስቀመጧ የሚታወቅ ነው። በተለይም ዶናልድ ትራምፕን ኮሬንቲ ያስጨበጣቸው ይላል ዘገባው ቭላድሚር ፑቲን ዩክሬን ውስጥ ጊዜያዊ የሽግግር መንግሥት እንዲመሠረት ጥሪ ማድረጋቸው መሆኑ ታውቋል። እንደሚታወቀው የራሽያ ፕሬዚደንት ቭላድሚር ፑቲን በተባበሩት መንግሥታትና በአውሮፓ በአሜሪካ ብሎም በቻይና እንደዚሁም በብሪክስ ሀገራት ሰሜን ኮሪያን ጨምሮ በራሽያ አጋሮች ጭምር የበላይ ተቆጣጣሪነት የሚቋቋም የሽግግር መንግሥት ተካሂዶ የዩክሬኑ ፕሬዚደንት ዘሌንስኪ ከሥልጣን እንዲወገዱ ማቅረባቸው የሚታወቅ ነው። ኤፍፒ ዜና ምንጭ እንደገለጸው ከሆነ ደግሞ ቭላድሚር ፑቲን የዩክሬን ጄኔራሎች ዘሌንስኪን እንዲያስወግዷቸውም ጥሪ አድርገዋል ይላል። ራሺያና እኔ አሉ ዶናልድ ትራምፕ ይህንን የዩክሬን ደም መፋሰስ የሚያስቆም ስምምነት ውል መቋጠር ካልቻልን፣ አሉ ዶናልድ ትራምፕ። ራሽያና እኔ አሉ ዶናልድ ትራምፕ፣ ይህ የዩክሬንን ደም መፋሰስ የሚያስቆም ስምምነት ላይ መድረስ ካልቻልን፣ እና ስህተቱ ደግሞ የራሽያ ነው ብዬ ካሰብኩ ላይሆን ይችላል ግን፣ አሉ መሃል ላይ ነገር ግን የራሽያ ስተት ነው ብዬ ካሰብኩ የራሽያ የነዳጅ ዘይት ሽያጮች ላይ ሁለተኛ ደረጃ ታሪፍ እጭናለሁ። ሁሉም አይነት ከራሽያ የሚወጡ የነዳጅ ዘይቶች ላይ ታሪፍ እጭናለሁ ብለዋል። ያ ማለት አሉ ሲያስረዱም ከራሽያ ነዳጅ ዘይት ከገዛህ ከአሜሪካ ጋር ቢዝነስ መስራት አትችልም ማለት ነው ሲሉ አክለዋል። በዚህም የተነሳ ከራሽያ ነዳጅ ከገዛ 25 በመቶ ወይም እስከ 50 በመቶ የሚደርስ ታሪፍ ይጣልብሃል ብለዋል ትራምፕ አያይዘው ሲያስጠነቅቁ ይህ በራሽያ አንገት ላይ ይህ በራሽያ አንገት ላይ ይህ በራሽያ አንገት ላይ የሚሽከረከር የታሪፍ ሰይፍ ተኩስ አቁም ስምምነቱ በወር ጊዜ ውስጥ ካልደረሰ ወይም ካልተደረሰ ተግባራዊ መሆን ይጀምራል ብለዋል ዶናልድ ትራምፕ። በእርግጥ እሳቸውም የዘለንስኪን ሕጋዊነት ጥያቄ አስገብተው እንደነበረ የማይዘነጋ ቢሆንም ቭላድሚር ፑቲን ዘለንስኪን ከስልጣን የሚያገል የሽግግር መንግሥትም ሆነ እንደገና የዩክሬን ጀነራሎች እንዲያስወግዱት ጥሪ ማድረጋቸውን ዶናልድ ትራምፕ ይህ አነጋገር ትክክለኛ አይደለም ብለዋል። ይህም ሆኖ አሉ ፕሬዚደንት ዶናልድ ትራምፕ አሁንም ከቭላዲሚር ፑቲን ጋር በጣም ጥሩ ግንኙነት እንዳላቸው ገልጸዋል። እናም አሉ አሁን የተሰማቸውን ንዴት የራሽያው ፕሬዚደንት ትክክለኛውን ነገር ማድረግ ከቀጠሉ የሚበርድላቸው መሆኑንም አመልክተዋል። ሁለቱ ሀያላን መሪዎች ይህንን የተኩስ አቁም ጥረት ለማስቀጠል በዚህ ሳምንት ይነጋገራሉ ተብሎ ይጠበቃል። ኤንቢሲ እንደዘገበው ኢሳያስ እንደሰማው ነው። አለም የሩሲያው ፕሬዚዳንት ቭላድሚር ፑቲን በእርግጥስ ጀኔራሎቹ የዘለንስኪን እንዲያስወግዱ ጥሪ አቅርበዋል ወይ? ከዚህ ውጭ ግን እስካሁን በነበራቸው ግንኙነት የሩሲያው ፕሬዚዳንት ቭላድሚር ፑቲን እና ትራምፕ ባንተ አገላለጽ ላለመስማማት ሳይሆን የተኩስ አቁሙን ስምምነት ላለመስማማት ሳይሆን እግር ለመጓተት ነው በማለት የፑቲንን ማንገራገር ተቀብለውት ነበረ። አሁን ግን በዚህ መጠን ከ25 እስከ 50 ፐርሰንት እስካሁን ተጥሎ ያልነበረ አሁን መጣል በእርግጥስ ይሄ ማዕቀብ ቢጣል በሩሲያ ላይ ከፍተኛ የሆነ የኢኮኖሚ ድቀት ያስከትላል ወይ? ምንም ጥያቄ የለውም። ይከበርሳል ወይ? አሁን ለምሳሌ አዎ፣ ሊከበር ይችላል። ለምሳሌ አብዛኛውን የምትገዛው ቻይና ናት። ስለዚህ እዛ ነጥብ ላይ ከደረሰ ሌላ ገዥ ህንድ ናት። እንደሚታወቀው የህንዱ ጠቅላይ ሚኒስትር ዋሽንግተን ነበሩ። እና ብዙ አይነት ዲፕሎማሲያዊ መለሳለስ እና ወዳጅነት ለዶናልድ ትራምፕ አሳይተው ነው የተመለሱት። ምክንያቱም ሀገራቸው ከአሜሪካ ጋር መናገዷ ቁልፍ ነው ለህንዱ ፕሬዚደንት። ኦሬዲ ቻይና ወደ አሁን ሀያ በመቶ ደርሷል የጣሉባት ማዕቀብ። ስለዚህ አሁን ቻይና ከራሽያ ይህንን የነዳጅ ዘይት ገዛች ማለት ማለት የታሪፉን ቢጥሉ ማለት ነው። ወይም ይሄ በወር ውስጥ ብለዋል ለምሳሌ ያህል ማለት ነው። በዚህ በወር ውስጥ የተኩስ አቁሙን በተመለከተ የሆነ መቋጫ የማይገኝለት ከሆነና በእርግጥም ራሽያ ስምምነት ላይ እንዳይደረስ ሰበብ አስባቦችን እየፈጠረች ጦርነቱን መቀጠል ፈልጋለች የሚል እምነት ካሳደሩ ቻይና ላይ 25 በመቶ ወይም እስከ 50 በመቶ የሚደርስ ታሪፍ ይጥላለው ብለዋል። ይጥላሉ ማለት ነው። ይሄ ደግሞ በፍጹም በፍጹም ቻይና ልታደርገው የምትችሏ አይደለም። በቢዝነስ ደረጃ ካስብ ነው ከፍተኛ መጠን ያለው ቤዚካሊ በቻይናና በአሜሪካ መካከል ያለው የንግድ ግንኙነት ከሞላ ጎደል ወይም ደግሞ ቢያንስ ከ50 እና ከ60 በመቶ በላይ ቆመ ማለት ነው። ይህ አንዱ ነው። እና የራሽያን ነዳጅ የሚገዙት እነማን ናቸው? የሚገዙ የራሽያን ነዳጅ ስለረከሰም ሆነ በቀጥታም ሆነ በተዘዋዋሪ በይፋም ሆነ በድብቅ የሚገዙ የራሽያን ነዳጅ እንደሚወስዱ በታወቀ ጊዜ የአሜሪካ ታሪፍ ይጣልባቸዋል ማለት ነው። ስለዚህ አሁን ይሄ እነዛን ሀገሮች የበለጠ አደጋ ውስጥ ስለሚጥላቸው ነዳጁን ከሌላ ቦታ ሊያገኙት ይችላሉ ማለት ነው። ይሄ ማለት ደግሞ ለራሽያ ኦልሞስት እንደው በብቸኛ ደረጃ ሊባል በሚችል ሁኔታ ትልቅ የኢኮኖሚ የጦርነቱንም ደግፎ የያዘ አንጡራ ሀብቷ ነው ነዳጅ ዘይት በዚህ መንገድ የመሸጥ አቅሟን በከፍተኛ ደረጃ አደጋ ውስጥ ሊጥሉ ይችላሉ። ስለዚህ አይችሉም ለማለት የሚያስችል ሁኔታ የለውም። ይሄ ከሆነ ዓለም ለምሳሌ ያክል እንግዲህ ፕሬዚደንት ዘለንስኪ አሜሪካ ለመጀመሪያ ጊዜ ከዶናልድ ትራምፕ ጋር በተገናኙበት ጊዜ የነበራቸው ኮንፊደንስ ይናገሩበት የነበረው ሁኔታ ታስታውሰዋለህ። ግን ዶናልድ ትራምፕ በሂደት ጫና እያሳደሩ ሲመጡ በፕሬዚደንት ዘለንስኪ የዶናልድ ትራምፕ ጋር አብሮ ለመስራት መስማማታቸውንና ሸብረክ ማለታቸውን እናስታውሳለን። የአሁኑ ማዕቀብ በፊት ከነበረው ከጆ ባይደን አንፃር ሲታይ ሩሲያን ሸብረክ እንድትል ሊያደርጋት ይችል ይሆን? አለም አሁን መቼም ማንም አሁን ራሽያ አሁን ባለችበት ሁኔታ ሌላ ዋነኛ የነዳጅ ዋነኛ የጦርነቱን መጋቢ የሆነ ሸቀጧ እንደገና በዚህ መንገድ ችግር ውስጥ እንዲወድቅ ትፈልጋለች ብሎ ማሰብ አይቻልም። ወይም ደግሞ ከራሽያ ምላሽ ልሰጥ የምችልበት ጉዳይ ነው። ይልቅ ሞር በነጥብ ደረጃ ቢነሳ ጥሩ ነው ብዬም አምነው። አሁን ከራሽያ የሚሰሙት መግለጫዎች በዚህ በቤተ መንግስት ቃል አቀባዩ በሌሎችም በስልጣን ተዋረ ላይ ያሉ እንደውም ነገሮችን አሁን እያስቀመጡ ያሉት በአጠቃላይ በዚህ ዓመት የተኩስ አቅም ስምምነት ይደረሳል ብሎ አያምንም። ይሄ ማለት አሁን ያለንበት ወር መጋቢት ነው። የፈረንጆች አዲስ ዓመት በኢትዮጵያ 2018 ጥሮር የሚመጣ ነው። ስለዚህ በእንደዚህ ጊዜያቶች ውስጥ ቤዚካሊ ራሽያ ይህንን ጦርነት በአሸናፊነት ለመደምደም ቢያንስ እንደዚህ ደጋግመን የምንላቸው ዛፖሪዚያ፣ ኬርሶን፣ ዶነትስክና ሎዋንስክ ያለው ሁኔታ ሎዋንስክ እንኳ ከሞላ ጎደል ትን ብለዋለች። ዶነትስክ አሁን ለምሳሌ ዛፖሪዚያ ላይ ተጨማሪ አንድ ከተማ ይዛለች። በዛፖሬጂያ ግንባር ደቡባዊ ግንባር ነው። አሁን እንዳለው ትኩስ ዜና በዛ ግንባር ያሰለፈችው የሰራዊት ቁጥር ሰባ ሺህ መሆኑ ይዘገባል። በመቶዎች የሚቆጠሩ ታንኮችና መድፎች፣ ስለዚያውም በደቡባዊ ግንባር የተጠናከረ ማጥቃት እንደያዘች ነው። የያዘችው ከተማ በትናንትና ዕለት ነው። ስለዚህ የግዛት ቁጥጥሯን እየጨመረች ምታለች። ፖክሮቭስክ እስካሁን ድረስ በእጇ ሊገባ ያልቻለ በጣም ቁልፍ የሆነ የዶኔትስክን ፍልሚያ ወደ መጨረሻው ምዕራፍ ላይ በፍጥነት ሊያስገባው የሚችል ግዛ መሬት ነው። አሁን እሱ ላይ በጥቂት ኪሎ ሜትሮች፣ በአንድ ኪሎ ሜትር ርቀት ነው በአንድ አቅጣጫ የምትገኘው። ነገር ግን በዙሪያ ገባው ላይ ያላቋረጠ ማጥቃት እያካሄደች እንደምትገኝ ነው ማለት ከማጥቃት ይካሄዳል እንደገና ማጥቃት ይካሄዳል። አሁን በዚህ መንገድ ሳይሆን ወጥ በሆነ መንገድ ማለት ነው ለቀናት ወይም ደግሞ ለሶስት ቀን እንደዚህ የሚቆጠርበት የተፋፋመ ማጥቃት እያካሄደች መሆኑ ነው የተገለጸው። ስለዚህ በአጠቃላይ በመሬት ላይ ባላት እንቅስቃሴ ለምሳሌ ዛፖሪዣን ሶስት አራተኛው እስካሁን በእጇ ነበረ። አሁን እዛ ላይ አንድ ከተማ ጨመረች ማለት ነው። ስለዚህ አንድ አራተኛውን በመያዝ መላ ዛፖሪጃን መላ ኬርሶንን መላ ዶነትስክና ሉሃንስክን በመቆጣጠር ይሄ የጦርነቱ ዓላማን ከግብ ማሳካት ትፈልጋለች ብሎ ማለት ነው የሚቻለው። ምክንያቱም ይሄ አሁን ባለው የተኩስ አቁም መደረግ የሚችለው በዚህ ሰብ የሚቀጥለው ዓመት ነው። በዚህ ዓመት ሊደረግ አይችልም። በተደጋጋሚ ከራሽያ ባለስልጣኖች የሚሰጥ ስለሆነ ለራሽያ ስድስት ጦር ከዛ በላይ ጊዜ የሚሰጣት ነው እና ይሄ ዓላማ ያላቸውን የሚመስለው። እንደገና ደግሞ ቭላድሚር ፑቲን አሁን ሲካሄድ የነበረው ድርድር ሳውዲ አረቢያ ላይ ሄደው ተደራድረዋል። ሳውዲ አረቢያ ላይ ሄደው ተደራድረው በባህር ላይ ያለው ውጊያ እንዲቆም ተነጋግረው አሜሪካ አስተዋውቃ ዩክሬን የሚንን ካስተጋባች በኋላ ራሽያ ያቀረበችው በቀድሞ ሁኔታ ነው። እነዚህ ነገሮች ካልተደረጉ የባህር ላይ ጦርነት ላቆም አልችልም ነው። የኤነርጂ ተቋማት ላይ የሚደረገውን ጦርነት ራሽያ ለማቆም ተስማምታ ከቭላዲሚር ፑቲን ጋር ሲነጋገሩ ኦልሬዲም ትእዛዝ ሰጥቻለሁ ነው ያሉት ቭላዲሚር ፑቲን ነገር ግን እውነቱን ለመናገር ያው መወለጃጀሉ አለ። ዩክሬን ነች እንዲያደረገችው ራሽያ ነች የሚለው እንዳለ ነው። ግን አልቆምም፣ በኤነርጂ ተቋማት ላይ የሚደረገው የሁለቱ መጠቃቃት አልቆመም። ስለዚህ ቤዚካሊ ምንም ሳውዲ አረቢያ ውስጥ የተደረጉት ድርድሮች ምንም የተጨበጠ ነገር አላመጡም። አሁን ይሄ ባለበት ሁኔታ ራሲያ ባህር ላይ ያለውን ተኩስ ለማቆም ቅድመ ሁኔታ ባስቀመጠችበት፣ እና በቅድመ ሁኔታ ማስቀመጥ የለባትም ብለው አውሮፓውያን ድምፃቸው ራሱ አሜሪካ በቅድመ ሁኔታ የተቀበልኩት ነገር የለም እኔ ይሄ ስምምነት ከተደረገ ራሽያ የእርሻ ምርቶቿንና ማዳበሪያዋን ለመሸጥ የሚያስችላትን ያህል የገንዘብ ልውውጥ እንድታደርግ እንደዚሁም ደግሞ በዚህ በንግድ ሂደቷ በማዕቀብ የተከለከለቻቸው ወደቦችን እንድትጠቀምና ሴፍት የተባለውን የገንዘብ የክፍያ ሲስተም ለእርሻ ምርቶቿ አገልግሎት እንድትጠቀምበት ለማድረግ እንሰራለን ነው ያለችው። አሜሪካ ቅድመ ሁኔታ ግን አይደለም። በቅድመ ሁኔታ ከቀረበ በኋላ ነው እግር መጎተት ያለ ነው በማለት ራሽያ ላይ ግድ የለም እናየዋለን፣ አምስት ስድስት ቅድመ ሁኔታዎች ላቀረበችው እናየዋለን በማለት ነው ዶናልድ ትራምፕ ያለፉት። ይሁንና ቭላድሚር ፑቲን ባለፈው ሰሜናዊ ራሽያ የአርክቲክ ከተማቸው አንድ ግዙፍ የአርክቲክ ከተማቸው ላይ ፖሊሲ መድረክ ላይ ሄደው ባደረጉን ንግግር ኢንታየርሊ ይሄ ያለውን ነገር ባለበት አቁመው የጊዜያዊ የሽግግር መንግስት ዩክሬን ውስጥ በተባበሩት መንግስታት የበላይ ተቆጣጣሪነት እንዲቋቋም እና አላማውም በሚቆይባቸው ጊዜያት የሽግግር መንግስቱ ለምን ያህል ጊዜ ይቆያል? ለስድስት ወር፣ ለአንድ ወር፣ ለሁለት ዓመት፣ ይቅርታ ለአንድ ዓመት፣ ለሁለት ዓመት፣ ያ በሀገሪቱን በተባበሩት መንግስታት ድርጅት የበላይ ተቆጣጠሪ የሚቋቋመ ሽግግር መንግስት እያስተዳደረ ምርጫ እንዲካሄድ በማድረግ በምርጫ ከሚመጣው መንግስት ጋር ተኩስ አቁመን በለው ማንኛው ነው ስምምነት ለመፈራረም የሚቻለው የሚል ነው። ይሄ ቶታሊ ሌላ መንገድ ነው እና አሁን ይሄ እንዳናደዳቸው ዶናልድ ትራምፕ ተናግረዋል። እስቲል ግን የራሽያ ጥፋት ነው ብለው ለመናገር አልወደዱም። የራሽያ ጥፋት ነው፣ ስህተት ነው ብዬ ካመንኩ ግን እና በሚቀጥለው አንድ ወር ውስጥ አንድ የተጨበጠ የተኩስ አቁም የምንደርስበት ሁኔታ ከሌለ ግን ቀደም ያሉትን የታሪፍ እርምጃ እወስዳለሁ የሚል ነው። እና እንደዚህ አይነት ሁኔታዎች ደግሞ ነገርን ነገር እየወለደው ፕሮባብሊ ከዚህ በፊትም በእኛም ፕሮግራም የሚከታተሉ ያውቃሉ። ፕሮባብሊ ከበፊቱ እየበለጠ ዓለማችንን ለእውነተኛ ለእውነተኛ የሶስተኛ የዓለም ጦርነት ሊዳርጋት የሚችል ሁኔታ ሊፈጠር ይችላል። እዚህ ላይ አሁን የሚታየው ዶናልድ ትራምፕ በብዙ መንገድ ራሽያን በማክበር ኢኖ ከአውሮፓውያኖች ጋርም በመቆራረጥ በተለያዩ መድረኮች ራሽያን በተባበሩት መንግስታት ደረጃ ራሽያን በወራሪነት ያስቀመጡ የቀደሙ ሰነዶችን ባለመቀበል እንደውም የጦርነቱ መነሻ ምክንያት ዩክሬን እና አሜሪካ ራሳቸው ያመጡት ወይም ዶናልድ ራሽያ ተንኩሳ ነው የሚል አቋም ማራመዳቸውን መርሳት የለብንም። በተባበሩት መንግስታት ድርጅት ራሽያ የምትወገዝበትን መግለጫ አንቀበልም ብላ አሜሪካ የራሷን ማቅረቧን፣ እነዚህን ሁሉ ግምቶች ስታስገባ በዲፕሎማሲና በኢኮኖሚ ረገድ ሁለቱ ሀገሮች ሊተባበሩ የሚችሉባቸውን ዘርፎች በተመለከተ ውይይት ማድረጋቸውን፣ የሁለቱን የሞስኮና የዋሽንግተንን ግንኙነት ለማሻሻል ዲፕሎማት አምባሳደሮቻቸውን ለመለዋወጥ የሚያስችል ውይይት እየተደረገ መሆኑ ሁለቱ መሪዎች ተገናኝተው ለመነጋገር ይሄ ሁሉ ነገር በመስመር ላይ ያለ መሆኑን፣ እነዚህን ሁሉ ግምቶች ስታስገባ ቭላዲሚር ፑቲን እንደዚሁም ደግሞ የዩክሬኑን ፕሬዚደንት ዘለንስኪን በዋይት ሀውስ እንደው በተራ አነጋገር እርቃናቸውን በዓለም ፊት አቁመው ከፍ ዝቅ ሲያደርጓቸው፣ ዘለንስኪ ብቻ ሲያሆኑ ከእሳቸው ጀርባ ያለው አውሮፓ ሁሉ ነው የተመታው። ኢሬሌቫንት መሆኑ ነው የታየው ምንም በዚህ መንገድ ነው የታየው። እዛ ድረስ ሄደዋል ዶናልድ ትራምፕ። አሁን በአሜሪካ በኩል ከምዕራብ የሚደረግባቸው ግፊት እንዳለ ሆኖ ያላቸው መረዳት ራሽያ ይህንን ጦርነት ይህንን የተኩስ አቁም ጥረታቸውን የራሷን ግብ ሳታሳካ በፊት እሺ ያለማለት አካሄድ አድርገው ካዩት፣ ሰውየ ደግሞ የሚታወቁት ስስ ቆዳን ያላቸው ነው የሚባለው ከፍተኛ መናቅም ሊሰማቸው ይችላል ነው መሳለቂያም ሊሆኑ ይችላሉ። በሀገር ውስጥና በአውሮፓውያኑ እና እንዲህ አይነት ነገሮች ምን ታመጣለህ፣ ምን ታመጣለህ ወደሚለው ከሄዱ በጆ ባይደን ጊዜ የነበረ ሁኔታ ፕሮባብሊ የተሻለ ሁኔታ ነበር ወደሚያሳይ መጥፎ ነገርም ሊሄዱ ይችላሉ። በርቀት ስታየው፣ ለማንኛውም የዶናልድ ትራምፕ የዛሬ የኤንቢሲ መግለጫ የበለጠ ተስፋፍቶ የሚመጣ ሊሆን ይችላል። በዚህ ላይ ራሺያ የምትሰጠውን ምላሽ ጠብቀን ይዘን ለመመለስ እንሞክራለን። ባድ ኦሜን አለም ለነበረን ቆይታ አመሰግናለሁ። ለዜና ትንታኔውም ከወዲሁ አመሰግናለሁ። መልካም አዳር ይሆንልን። መልካም አዳር ሰምተዋል። አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከህማማት እስከ ዳግማ ትንሣኤ ለ13 ቀናት ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችተዋል። የሰላም ሁኔታ አያሳስቦ፣ የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሰራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን እናስተናግዳለን። የእምነታችንን መጀመሪያ ቅዱሳት መካናቶች በዐይን እንደ ማየትና እንደ መርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝናዩ ጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ለተኛ ፎቅ። አሁኑኑ ስልኮን አንስተው የደውኑ ይደውሉ 18 1818 አይጠፋወትም። በውጭ ለምትኖሩ በዋትሳፕ 0930 01 አፍሮ ሆሊላንድ ጉዞ ወኪል። ስለ ቤት ሲያስቡ ምን ውስጥ ይመጣል? ሰፋዊ ለመኝታ ሰፊ ሳሎን ከተጨማሪ የሰራተኛ ክፍል ጋር ከስቱዲዮ እስከ ባለ አራት መኝታ አማራጭ ያላቸው አፓርትመንቶች አቀመውን በማከለ መልኩ የህልሞን ቤት በዲኤምሲ ሪል ስቴት እውን ማድረግ ይችላሉ። በካሬ ከ78 ሺህ ብር ጀምሮ በ8% ቅድመ ክፍያ 60% የባንክ ብድር የተመቻቸለት። ስለ ዴሊቨር ታይሙ በጨራሽ እንዳያሳስቡ ዘመኑ ባፈራው የኮንስትራክሽን ቴክኖሎጂ አሉሚኒየም ፎርሞክ ተጠቅመን እየገነባን እንገኛለን። ምን ይሄ ብቻ ፈጥኖ ለሚመጡ ደንበኞቻችን እስከ 30% የሚደርስ ቅናሽ አድርገናል የዚህ ዕድል ተጠቃሚ ለመሆን ከስር 10 ባለ ስልክ ይደውሉልን ዲኤምሲ ሪል ኤስቴት ደስታው እዚህ ይጀምራል።